ጌታችን የተወደዳችሁ የድሩ እግዚአብሔር ቤተሰቦች የቅድስት ድንግል ማርያም የበረከትና የካቴታ ልጆች በቅድሚያም ክቡር አባታችን መላከ ሰላም ቆሞስ አባ ሀይለ ገበየ የደብራችን አስተዳዳሪና የሁላችን የራይ ጠባቂ አባት፣ ክቡር መምህራችን መምህር ሀይለ ማርያም የደብራችን የስተተኛ መንጋ ተላላፊ ጥቁር መምህራችን ህብት ማሰራሻ ላይ የደብራችን ስማቸው ወንጌል ቁራራ የምትያ ላይ ካህናት አባቶች ላይላ ውስጥ ዲያቆናት ወንድሞች፣ ምዕመናን ወምዕመናት፣ አባቶች እናቶች፣ ወንድሞች እህቶች፣ መዘምራን መዘምራት የዛሬ መንግስት ምሳሌ የሆናችሁ ሕፃናትን ጭምር በአምላካችንና በመድኃኒታችን ኢየሱስ ክርስቶስ ስም ሰላምታ ቃል ሰላም ላችሁ ብያለሁ። እንደምን አደራችሁ? አሜን ምስጋና ችን ቸርነቱ የማያልቅ መድኃኔ ዓለም በተቀደሰው ቤቱ ተሰባስበን እዚህ አብዬ ሊመሰገን ብለን ታላቅና ገናና የሆነውን ስሙን ጠርተን እንድናመሰግነው ስለፈቀደልን ስለማይነገር ስታው ስሙ ከስም እስካ ስት ዓለም የተመሰገነ ይሁንልን። እናታችን ወላዲተ አምላክ ድንግል ማርያም ስሟን ጠርተን የማን እግራት የችግራችን ጊዜ ደራሽ ቤዛዊተ ዓለም ድንግል ማርያም ለስም አጠራሯ ከፍ ያለ ምስጋና ክብርና ውዳሴ ይድረሳት። ቅዱሳን መላእክት፣ ጻድቃን፣ ሰማዕታት እንደ የቱራቸውና እንደ የማዕረጋቸው የእግዚአብሔር ሰላም ይድረሳቸው። ለእግዚአብሔር መልካም ፈቃድ እንደ አምላካችን ቸርነት የሌሊቱ አገልግሎት ሲከናወን ቆይቶ የቅዳሴም ሥርዓት ሁሉ ሲከናወን ቆይቶ በጀረነቱ ጠብቅ ተጠብቀን በካህንነቱ አጽንቶን ለአሁለቱ አገልግሎት ደርሰናልና አሁንም በጀርነቱ ጠብቆ እስከዚህ ሰዓት የጠያዳበትን አምላክ በካህንነቱ አጽንቶ ያስፈጽመን ቅዱስ ፈቃዱ ይሁንልን። እያልን ዛሬ እስከፈቀደልን ሰዓት ድረስ በቅዱስ ቃሉ ይታታደጋለን። መድኃኒዓለም አምላካችን ለሁላችንም ማስተዋሉን ያድርገን ያድረን ምስጢሩንና ጥበሩን የሚገለጽልን እንደ እግዚአብሔር መልካም ፈቃድ እንዳምላካችን ቸርነት ለትምህርታችን መነሻ የምናደርገው አምላካዊ ኃይለ ቃል ሬሲ መድኃኒተ ወአግድ ወጡ የሚል ይሆናል። ይህ ማለት መድኃኒትን አደርጋለሁ፣ በላዩ እገለጻለሁ የሚል ነው ሁላችን ተናገሩት ምን አደርጋለሁ መድኃኒትን ማብስኪ አደርጋለሁ በላዩም እገለጻለሁ ስለኃይለ ቃሉ ልዑል አምላካችን ስም የተመሰገነ አሜን መድኃኒተ ዓለም ክርስቶስ ለሁላችን መድኃኒትን ያደርገልን በላያችን ይገለጽልን እውቀቱን ማስተዋሉን ጥበቡ ሁሉ መድኃኒ ያደርግልን የሚገልጽ እሱ ብቻ ነው። እርሱ በቀር ሌላ ማንንም የሚገልጽ የለም። ገላጭ እሱ ነው። ሁሉንም የሚሰጥ ሁሉንም የሚያክል እርሱ ነው። ቃሉን የምናገኘው በዳዊት መዝሙር መዝሙር 11 ከቁጥር 5 ላይ ተጽፎ የምናገኘው አምላካዊ ኃይለ ቃል መዝሙረኛው ቅዱስ ዳዊት እንዲህ ይላል ስለ ድሆች ነው የሚለው፣ ስለ ድሆች መከራ፣ ስለ ችግረኞች ጩኸት፣ እግዚአብሔር አሁን እነሳለሁ ይላል። መድኃኒትን አደርጋለሁ፣ በላይ ይገለጣለሁ። መድኃኒትን መድኃኒት ላጡት፣ ለተቸገሩት፣ ለተጨነቁት፣ ለተጠበቡት፣ ተስፋ ለቆረጡት ተስፋን የሚቀጥል ለተቸገሩ ችግራቸውን የሚያስወግድ ለተጨነቁት ከጭንቀት የሚያወጣ ለሚያዝን በሐዘን ውስጥ ላሉ ሐዘራቸውን ለደስታ የሚቀይር እግዚአብሔር ስለ ድሆች ጩኸት ስለመከራቸው ዛሬ እነሳለሁ አለ። ተነስቶ ተነስቶስ ከተነሳ በኋላ ደግሞ ምን ያደርጋ ማለዳዊት መድኃኒትን አደርጋለሁ በላዩ ገደለ። አዎ ሁለትም ሶስትም ሆነው በስሜ እንደተሰባሰቡ፣ ወይም ሁለትም ሶስትም ሆናችሁ በስሜ ብትኖሩ፣ በስሜ ብትገኙ፣ በእምነት ጸንታችሁ፣ በእምነት ተሰባስባችሁ ብትጸኑ እኔ ግን እገልጽላችኋለሁ ያለ አምላክ ስለ ተስፋ ስለቆረጡ ስለተሰደዱ በስደት ስላሉት በሀዘን ውስጥ ላሉት ስለ እነርሱ ዛሬ እነሳለሁ ተነስቼም መድኃኒትን አደርጋለሁ በላይም እገለጣለሁ እገለጣለሁ ያለው ቃል ወአግህድ ወቱ በሚለው ሲተረጉሙት ምእመናት ለድወች ወይም ለድው ገለጽለታለሁ ለምስኪኑ ለአዳም አምስት ሺህ ከአምስት መቶ ዘመን በጋርሰ ገሃ ተወጥሮ በዲያብሎስ አሽከላ ተይዞ እግዚአብሔርን የአምላኩን የፈቃሪውን ማዳር የሚጠባበቀው ለሚጠባበቀው ለአዳም አድህዱ ወጡ እገለጽነታል ወጡ የሚለውን ለወጡ ብለው ይተረጉሙታል። ደግሞ መኑ መኑ እያለ ስለዚህ ስለ ድሮች ጩኸት በዛሬው ዕለት ተስፋ ቆርጠው ሀገር ጥለው ከወገን ተለይተው ስለሚሰደዱ ሰዎች ቤተ ክርስቲያን ትናገራለች። ስለ ሁለቱ ደቀ መዛሙርት ቤተ ክርስቲያን ትናገራለች። እኒህ የክርስቶስ ቤተሰቦች ከተሰኙት ከመቶ ሀያ ቤተሰብ መካከል ቁጥራቸው የሆነው ሁለቱ ደቀ መዛሙርት ሉቃስና ቀሌዮጳ ይላቸዋል። በአማርኛ መጽሐፍ ቅዱስ ውስጥ በትርጓሜው ሲብራብራ ግን ሉቃስ ለውጥቱ ቀሌዮጳ ይለዋልና ቀሌዮጳ የተባለ ሉቃስና መጀመሪያ በሌሊት ወደ ክርስቶስ ሂዶ ስለ ምስጢረ ጥምቀት የተባለው የተባለ ባላ ከጻድቁ ከዮሴፍ ጋር የአምላካችን የመድኃኒታችን የኢየሱስ ክርስቶስን ሥጋ ከመስቀል ላይ አውርዶ እርሱን ያገኘ ያገኘና ሳይሉ ልቡ ለጻድቁ ሁል ከመቃረሳ የጻድቅ ሰው ልቡ እንደ አነረሳ የታመነ እንደ አነረሳ የማይተራ የማይደግብት ነው። እንዲሁ የክርስቶስን ሥጋ ከመስቀል ላይ አውርደው በድፍረት ከዮሴፍ ጋራ ወደ አዲስ መቃብር ያወረደው ያወረደ ኒቆዲሞስና ሉቃስ በዛሬው ዕለት ስለነርሱ ይነገራል። ኢየሱስ መድኃኒት ተወዋል። በላይ እገድላለሁ አለ። መድኃኒት ማለት ነው። መድኃኒት ነው ያሉ መድኃኒታችንን ክፉዎች አይሁን ሰቅለው ገደሉት። ይቺ የኢየሩሳሌም ምን አይነት ምድር ናት? ምን አይነት ሀገር ናት? መድኃኒቷን የማታውቅ እርሱም ተባሉ ክርስቶስ መድኃኒት ሽ አይንሽ የተሰወረብሽ ሰላምሽ የማታውቂ ከተማ እየጉሳለ አሌነቂ ወዮትሽ ወዮታ አለ ስላንቺ አንቺ ወዮ ሊሉልሽ ሊያለቅሱልሽ ይገባል፣ ሊያዝኑልሽ ይገባል ብሎ መድኃኒታችን ኢየሱስ ክርስቶስ ተናግሮላት ነበር። ይሰማል ይሰማል ወገኖቼ መድኃኒ ያለሙላችንም ይስማል። እናም መድኃኒትሽ፣ አምላክሽን፣ ሰላምሽን ያላወቅሽ ከተማ ብሎ ክርስቶስ የተናገረላትን ኢየሩሳሌምን እያማረሩ ከኢየሩሳሌም ወጥተው እነዚህ ሁለት ደቀ መዛሙርት ተስፋ በመቁረጥ በስደት ላይ እንደነበሩ መጽሐፍ ቅዱስ ይነግረናል። በኢየሩሳሌም ለምን ምን ብለን እንቀመጣለን? ይሄ ፍርድ በጎደለባት ከተማ፣ ጻድቅ ሰው በሚገደልባት ከተማ፣ ወንጀለኛ በሚፈታባት ከተማ፣ ኃጢአት የሌለበት መድኃኒት ግን በሚታሰርባት ከተማ እንዴት እንቀመጣለን? ይህችን ሀገር ጥለን መሄድ አለብን። ምናልባት እውነት ያለበት ሰላም ያለበት ጻድቅ ሰው የሚከበርበት ወንጀለኛ ደግሞ በወንጀሉ ልክ የሚቀጣበት እውነት የሰፈነበት ሀገር እናገኝ እንደሆነ መሄድ አለብን ብለው ተስፋ ቆርጠው ተሰደዱ። መድሃድ ያለን ከስደት ያለን ስደት ነው ሆነው አይነሉ ስደት ነው ሆነው የሚወዱትን ሀገር ያስተባል ከወገን ከዘመድ ለይያል ልብን በሐዘን ይሰራል። ልባቸው በሐዘን ተሰብሮባቸው የሚያደርጉት ነገር ጨውቃቸው ቀቧቸው እያዘኑ እየተከዙ ሲጓዙ ሬሲ መድኃኒትን ዋአድ ወቱ ያለ አምላክ መድኃኒትን አደርጋለሁ በላዩ ገደሳነ ብሎ የተናገረ በመዝሙረኛው በነቢዩ በልበ አምላክ በቅዱስ በዱስ ዳዊትና ያ የተናገረ አምላክ በመካከላቸው ተገኘ። ለሁላችንም መድኃኒ ዓለም በቤታችን በሰፈራችን በሀገራችን መድኃኒ ዓለም በምህረት ይገለጽልን። ተገለጸላቸው በመካከላቸው ደክሟቸው ሳለ ዝለው ሳለ ታክተው ሳለ እየጠወለጉ አንድ ጊዜ እየተቀመጡ አንድ ጊዜ እየተነሱ እየታከቱ ደክሟቸው እየተወለጉ ሀዘን ቀጠጧቸዋል፣ አድክሟቸዋል። ያዩት ሁሉ መከራ በክርስቶስ ላይ የደረሰውን መከራ ሁሉ አይተው ያንን መቋቋማት አልቻሉም፣ መሸከም አልተቻላቸው። ይህ ሁሉ መከራ እስቲ ድርግሞባቸው እያዘኑ እየተወለጉ ሲሄዱ መድኃኔ ዓለም ክርስቶስ

ከምን የተነሳ ነው ስንል፣ እነዚህ ሰዎች ይነጋገሩት የነበረው ስለ ማን ስለ ነበረ ነው? ስለ እግዚአብሔር፣ ስለ እግዚአብሔር ወይ ስለ ኢየሱስ ክርስቶስ፣ ስለ ነገረ መስቀሉ ነበር የሚነጋገሩት። አዎ መንፈሳዊ ነገር። ስለ ነገረ መስቀሉ፣ ስለ ነገረ ቅዱሳት፣ ስለ ነገረ ክርስቶስ በሚነጋገሩ ሰዎች መካከል ማን ይገለጻል ማለት ነው? ክርስቶስ ይገለጻል። በዓለማውያን መካከል ግን ክርስቶስ የለም ማለት በዓለማውያን ስንል ከመንፈሳዊ ህይወት የራቁ ከመልካም ስራ የተለዩ እነሱ ክርስቶስ ሊገለጽ አይችልም ለአመንዝራዎች ለዘማ ለአመንዝራ ለዘማውያን በምንዝር ቤት በዝሙት ሰውነታቸውን ለሚያረክሱ ክርስቶስ ሊገለጽ አይችልም ክርስቶስ በቅድስና ለሚመላለሱ ነገር መስቀሉ ለሚያስቡ ለነሱ ግን ይገለጻል። ተገለጽላቸው ነው። ምንድነው የምትነጋገሩት አለ። እን አንተ ምነትን ለኢየሩሳሌም አንተ በእውነት ለኢየሩሳሌም እንግዳለህን? እንዴት የምንነጋገረውን ነገር እንዴት አላወኩም፣ እንዴት ትጠይቀናለህ? በኢየሩሳሌም የተፈጸመውን ግብርና በደል አልሰማህል፣ አላየህም? አንድ ጻድቅ ሰው ነበር፣ አንድ ደግ ሰው ነበር። ክርስቶስ እውነት ነው፣ ፍጹም አምላክ ፍጹም ሰው ነው። ፍጹም አምላክ ፍጹም ሰው ነው። ጻድቅ ነበር። እስራኤልን ይብያ ብለን ተስፋ ያደረግንበት ነበር። ከድንቅ ስራው የተነሳ ከመልካም ትምህርቱ የተነሳ ረሃበ ስጋር በተአምራት እርኃበ ነፍስን በትምህርት ያጠገበ ያረካ፣ ህሙማነ ስጋ በተአምራት ህሙማነ ነፍስን በትምህርት የፈወሰ መድኃኒት ነበረ። ግን ምን ዋጋ አለው? ች አይሰ ገገሉት እኛም ተስፋ ቆርጠን ሀገር ጥለን ከወገን ተለይተን መሰደዳችን እያስቀመጠና ምኑ አይተን፣ ምኑ ደስ ብሎን፣ ምኑ የጸሐፍት የፈሪሳውያን የአይሁድ ስራ እንዴት በዛቸው፣ ከተማ ሊያስቀምጠን ይችላል? ስለዚህ እኛ መሄዳችን ነው እያሉ ነገሩን ገለሰኞ ክርስቶስም እንዴት እናንተ እውቀት የጎደላችሁ ልቡናችሁ የታወረ በነቢያት የተነገረውን በመጽሐፍ የተጻፈውን አልጸባችሁ? ምን ክርስቶስ መከራን ይቀበል ዘንድ በኋላም ደግሞ ከሙታን ተለይቶ እንዲነሳ የተጻፈ አይደለም? ስለምን ምን ይህን አላስተዋላችሁ? እያለ እየመከራቸው፣ እያዝናናቸው፣ እያበረታቸው እነሱ ደግሞ ከቃሉ የተነሳ ከጅንቅ ትምህርቱ የተነሳ ልቡናቸው በፍም እየተቃጠለባቸው፣ ልቡናቸው እየነደደባቸው፣ ደስ እያላቸው ደግሞ አንዳንዱ በቃሉ መዝናናት ሲያስቡ ደግሞ ቀራኔው ላይ የተፈጸመው ነገር ደግሞ በልቦናቸው ለቦናቸው እያለባቸው በሀዘንና በደስታ መካከል ሁነው ኤማሙስ ደረሱ። በዚህ ጊዜ ክርስቶስ እንደሚያ መስሎ እነርሱ እንደደረሱ የፈለጉበትን ከተማ ክርስቶስ ስለሚያውቅ ከዛ እንደደረሱ ስላወቀ እርሱ ግን የሚያር መስሎ ከፊታቸው ቀደም ቀደም ሲላቸው ጌታ ጊዜው መሽቷል። ጊዜው ጊዜው መሽቷል። እነዛ ሰዎች ስለ ጊዜያዊ ሰዓት ወይም ደግሞ ስለ ፀሐይ መጥለቅ ነው የሚናገር። እናንተ ግን ጊዜው መሽቷል የሚለውን ቃል ስንናገር ምን አይነት ቃል ምን አይነት ሀሳብ በግባችው ይመጣል? መምጣት ካለበት ጊዜው መሽቷል ይላል እግዚአብሔር ቃል ከእውነትነው መሽቷል ንስሐ ሳንገባ ጊዜው መሽቷል። ስጋው ደ ሰ ሳንቀበል ጊዜው መሽቷል። የተጣላን ሳንታረቅ ጊዜው መሽቷል። ሰላም መልካም ነገር ሳናደርግ ጊዜው መሽቷል። ጊዜው ሳይመሽ ንስሐ እንድንገባ መልካም ስራ እንድንሠራ መድኃኒት ያለ ቅዱስ ፈቃድ ጊዜው መሽቷል ማለት ለመልካም ስራ። እነዛ ለራሳቸው ዓላማ ይህን ቃል ተጠቅመውበታል። ጊዜው መሽቷል፣ ስለዚህ አትሄድ ወይ ከእኛ ጋር ወደ አምሯቸው ገባ ማዕዳቸው፣ ማረገታቸው፣ መቀሰላቸው እዛ ማዕድን ባርኮ ቆርቆ ሲሰጣቸው ያንን ቀምስ ሲያደርጉ አይናቸው ብሎ ተከፈተ። ክብር ምስጋና ለመድኃኒዓለም የሆነው የታወረውን አይናቸው ላ አይኖራቸው ደፍርሶ አስተሳሰራቸው ሁሉ ግራ ተጋብቶ ነበር። አሁን ግን ክርስቶስ የሰጣቸውን ማዕድ ምግብ፣ ያ ይሄን ሁሉ በቀመሱ ጊዜ አይናቸው በራላቸው። እዛ እሱ አይናቸው እንደበራላቸው አይኖራቸው እንደተመለሰላቸው ሀሳባቸው እንደተስተካከለላቸው በአሁኑ ጊዜ ተሰወራቸው። እነሱ ይህ ክርስቶስ ቅድም ሲነግረን ቃል እግዚአብሔር ሲያስተምረን ልቦናችን ይቃጠልብን ነበር ብለው ስለ ነገረ ክርስቶስ ደስታ ተነጋገሩ። እዛ ደስ እያላቸው ወደ ኢየሩሳሌም እንደተመለሱ ደግሞ በሳምንት በቀጣዩ ክፍል ደግሞ በሳምንት በቀጣዩ የምንማረው የመጽሐፍ ቅዱስ ክፍል ይሆናል ማለት። አሁን ያየነው የሉቃስ ወንጌል ምዕራፍ 24 ቁጥር 13 እስከ 33 የተጻፈው ነው። ከ33 ጀምሮ ደግሞ ቀጣይ የምናየው የምንማረው የእግዚአብሔር አሁን ክርስቶስ መጀመሪያ ለማርያም መግደላዊት ተገለጸ። ከዛ ለቅዱሳት አንስት፣ ከዛ ለጴጥሮስ፣ ለሐዋርያት ከዛ እንደዚህ እያለ ሰላምን ሰበከ። ከዛ ደግሞ በሳምንቱ ደግሞ ቶማስ በተገኘበት ደግሞ ሁለተኛ ሰላምን ሰበከ፣ አበሰረ፣ አጽናናቸው። ዛሬ ደግሞ ለኤማውስ መንገደኞች ለሉቃስና ለኒቆዲሞስ ተገለጸ። ምን እያደረገ ይመስላችኋል? ትናንትና ከሞቱ አስቀድሞ ወንጌልን አስተምሯቸዋል። ወንጌልን አስተምሯቸዋል። ሶስት ዓመት ከሶስት ወንጌልን አስተምሯቸዋል ወንጌልን ከዚህ መካከል ወንጌል አስተማራቸው መካከል ከተምሳሌው በኋላ ደግሞ መጽሐፈ ኪዳንን አስተምሯቸው መጽሐፈ ኪዳንን ሲያስተምር ደግሞ ያስተማራቸውን ቤት ነው ስናቸው ጣውት አባቶቻችን ስንጠይቅ ሶስት ቀን ታላቅና አብይ ጉባኤ ሰርቶ አስተምራ ስንት ቀን አልባቸው ስንት ቀን ሶስት ቀን ታላላቅ ጉባኤ ሰርቶ አስተምሯቸው አንደኛው የትንሳኤ

መጽሐፈ ኪዳን የሚባለው በሰባት ይከፈላል። በቤተ ክርስቲያናችን ባለፈው በቤተ ክርስቲያን በሰቡ ለማማት ትርጓሜ የሚመሰማ ማለት ነው። አንደኛው ትምህርተ ህውአት ነው። ሁለተኛ ደግሞ ኪዳን ነው። ዘጠኝ ኪዳን በጧት ጧት ጊዜ በቤተ ክርስቲያን ሊቃውንት የሚያደርሱት ካህናቱ የሚያደርሱት ጸሎት ኪዳን፣ የኪዳን ጸሎት ነው። ሶስተኛው እግዚአብሔር ዘበርሃና አራተኛ፣ በይተቅድሳት አምስተኛ በሰማይ የሀገር የሚለው እያሆኑ ስድስተኛ ቅዳሴ ጊዜ ሰባተኛ ደግሞ ቅዱስ ስዱስ የሚሉ እነዚህ መጽሐፈ ኪዳን ይባላል። ሰባቱ ኪዳናት ክርስቶስ ለአንዱ ለሁለቱ ለሶስቱም እየተገለጸ አርባ ቀን እስከ እርገት ድረስ መጽሐፈ ኪዳን ማስተምሯል። እና ከዚህ መካከል ዛሬ እነዚህ ሁለቱ ሰዎች ማዕድ ባርኮ ክርስቶስ ሰጣቸው ከመገቡ ብቻ ሳይሆን ላይ የምታስተምረ ቤተክርስቲያናችን መጽሐፈ ኪዳንን አስተምራላቸው ማለት መጽሐፈ ኪዳንን አስተምሯቸው ዓይናቸውን ብሩ፣ ልቡናቸውን ብሩ አድርጉላቸው። ክርስቶስ በነርሱ ሄደ፣ እነርሱ ደስ እያላቸው ወደ ሀገራቸው ተመለሱ ይላል እና አሁን ምናን ያለ ክርስቶስ በእውነት እያጋንዳችን ደጓዳችን እንደጓዳችን በምረት ይባል ወደ መሆን እንዲመላልን ጥቡናችን ብሩህ እንዲያደርግልን የእርሱ መልካም ፈቃድ ወደጎች የትውልዱ አይነ ታውሏል። ያያኮከብ የሚያህል የሚንቦገቦ የስጋ አይና ለው አይነ ህሊናውን ታውሏል። ክርስቲያን በአይነ ህሊና ሲመለከት ነው ህይወትን የሚያገኝ ክርስቲያን በእዝነት ህሊና ሲሰማ ነው ህይወትን የሚወርስ ስለዚህ መድኃኒት አለ አይነ ህሊናችን ብሩህ አይምሯችን ስፉህ እኒናችን ንቁ ልቡናችን ንጹህ ያደርግልን። የቀናውን መንፈስ በውስጣችን ያድስልን። ንጹህ ልቡናን ይጠርልን። የመገረል ያስተማረን የገሰጸን አምላካችን መድኃኒታችን ኢየሱስ ክርስቶስ ስሙ የተመሰገደ የተመሰገነ ይሆንልን። ወስብሐት እግዚአብሔር በሎላ ሎ ሰ ዘላለ ይበ Thank you.